ኢሜጂንግ አኒሜሽን ሚዲያ የተሰኘ ስልጠና ፕሮጀክት ማስጀመሪያ መርሃ ግብር ተካሂዷል። ፕሮጀክቱን ለማስጀመር የሚያስችል ስምምነት የባህልና ስፖርት ሚኒስትር ከኮል ጆንሲ ሮቢንሰን ማዕከል ጋር ተፈራርመዋል። ስልጠናው የአኒሜሽን ሮቦቲክስ፣ የሰው ሰራሽ አስተውሎት ኤአይ፣ የሲኒማቶግራፊ፣ የዲጂታል አርት፣ የፊልምና የሚዲያ ፕሮዳክሽን ያካተተ ነው። የባህልና ስፖርት ሚኒስትር ደኤታ ነብዩ ባዬ እንዳሉት የስልጠናው ተሳታፊዎች የኢትዮጵያን መልክ ታሪክና ባህል ፈጠራ በታከለበት ሁኔታ እንዲገልጹ አቅማቸውን የሚያዳብሩበት ነው። ዓለም የደረሰበትን የቱዲ እና የስሪዲ አኒሜሽንን የፊልም ስራ በማስፋፋትም ዘመናዊ የፊልም አሰራር ሂደትን ማጠናከር ያስፈልጋል ተብሏል። በፊልም የጀመርነው በአኒሜሽን የጀመርነው የአቅም ግንባታ ስራ ወደፊትም ወደ ሌሎችም የጥበብ አይነቶች እየተስፋፋ እንደሚሄድ ያለኝን ተስፋ ገልጻለሁ። እነዚህ ልጆች በእነዚህ ሁሉ ስራዎች ውስጥ በሚሳተፉበት ጊዜ በሀገር ውስጥም ሆነ በውጭ እስኪላቸውን ወደ ኢኮኖሚያዊ ጥቅም ሊለውጡ የሚችሉበትን እድል ይሰጣቸዋል። ይሄ ብቻ አይደለም፤ ልጆቹን ብቻ ሳይሆን ኢትዮጵያም እንደ ሀገር በተወሰነ ጊዜ ውስጥ የፊልም ኤክስፖርት ማድረግ መጀመር እንዳለባት እናስባለን። አሁን የተጀመሩ ነገሮች አሉ። የተለያዩ ወጣቶቻችን በአፍሪካ ውስጥና በዓለም ላይ ካሉ የሚዲያ ካምፓኒዎች ጋር ፊልሞችን እየሰሩ ኤክስፖርት ማድረግ ጀምረዋል። ይሄ ግን ጅምር ነው፣ በጣም መጠናከር ያለበት ስራ ነው። ለእነዚህ ነገሮች ሁሉ ዋናው ክህሎት ነው። ይሄ ደግሞ ፕሮግራም ትልቅ አስተዋጽኦ ያደርጋል። ስልጠናው በአኒሜሽን የማስታወቂያና ሚዲያ ፕሮዳክሽን ያለው አስተዋጽኦ ከፍተኛ እንደሆነ የጠቆሙት ደግሞ የኢትዮጵያ የዓለም ፌዴሬሽን መላኩ በየነ ማህበር

ፕሮጀክቱ ወጣቶችን በዘርፉ ብቁ በማድረግ የኢትዮጵያን ክህሎት መር ኢኮኖሚን ያግዛል። በዋናነት ደግሞ በአኒሜሽን የማስታወቂያና ሚዲያ ፕሮዳክሽን ያለው አስተዋጽኦ ከፍተኛም ነው። ዋነኛ ዓላማውም በቱዲና ስሪዲ አኒሜሽን የላቀ ክህሎት ያላቸውን ወጣቶች ማፍራት ሲሆን በዲጂታል ስኪል የበቁ ወጣቶች ለፊልም ኢንዱስትሪው ማበርከትንም ያካትታል። ለአራት ወር በሚቆይ አንድ የስልጠና ሂደትም ዘጠና ተማሪዎች በአኒሜሽንና ዲጂታል ክህሎት የሚሰለጥኑ ይሆናል